የሴቶችን ጥቃት ለመከላከል የግልና የመንግስት ተቋማት በጋራ እየሰሩ መሆኑን የሴቶችና ማኅበራዊ ጉዳይ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ከኅዳር 16 ጀምሮ እስከ ኅዳር 30 በተለያዩ ዝግጅቶች የሚከበረውን የነጭ ሪቫን ቀን በሚመለከት ጋዜጣዊ መግለጫ ሰጥተዋል። ራይል ደምሰው የሴቶችና ማህበራዊ ጉዳይ ሚኒስቴር የዘንድሮ ዓለም አቀፍ የጸረ ጾታዊ ጥቃት ቀንን ወይንም የነጭ ሪባንን ቀን አመታዊ የንቅናቄ መርሃ ግብር አስመልክቶ ጋዜጣዊ መግለጫ ሰጥቷል። በሴቶችና በሕጻንት ላይ የሚፈጸም ጥቃት አካላዊ፣ ስነ ልቦናዊና ኢኮኖሚያዊ ችግር የሚያስከትል የሰብአዊ መብት ጥሰት በመሆኑ መንግስት ጥቃቱን ለመከላከል ከሚመለከታቸው አካላት ጋር እየሰራ መሆኑን ሚኒስትሯ ዶክተር ኤርጎጌ ተስፋዬ ገልጸዋል። በሀገራችንም ስንመለከት ሀገራችን ያጸደቀቻቸው ዓለም አቀፍ አህጉር አቀፍ መርሆች አሉ፣ ህጎች አሉ። ከዛ በተጨማሪ ደግሞ የኢትዮጵያም ህገ መንግስት እንደዚሁ በግልጽ እንዳስቀመጠው በጾታን መሰረት ያደረገ ጥቃት የሰብአዊ መብትን ጥሰት የሚያስከትል በመሆኑ ትልቅ ትኩረት የሚሰጠውና የሴቶችና ማህበራዊ ጉዳይ ሚኒስቴር ምላሽ ለመስጠት የማህበራዊ የስነልቦናዊ ድጋፎች ከዛም አልፎ ደግሞ የህግ ምላሾችን በተመለከተ ክፍተቶችን ለመቅረፍ ሰፊ ስራ እየሰራ ይገኛል። በየአመቱ የሚከበረው ዓለም አቀፍ የጸረ ጾታዊ ጥቃት ቀን በየአመቱ ከህዳር 16 እስከ 3 2018 ዓ ም ለ16 ተከታታይ ቀናት በሚቆይ የንቅናቄ መርሃ ግብር እንደሚከበር ሚኒስትሯ ተናግረዋል። እንግዲህ የጸረ ጾታዊ ጥቃት ንቅናቄ ስንል በአስራ ስድስቱ ቀናት ብቻ ንቅናቄ ተደርጎ የሚያልቅ ጉዳይ ነው ማለት አይደለም። ግን በእነዚህ አስራ ስድስት ቀናት ውስጥ ደግሞ የምናደርጋቸው ንቅናቄዎች አመቱም ሙሉ ከዛም ባሻገር ለምንሰራቸው ስራዎች መሰረታዊ የሆኑ ይሆናል ተብሎ ይታሰባል። ትልቁ ነገር ስርአት መዘርጋት ነው፣ የተዘረጋውን ስርዓት ደግሞ ማጠናከር ነው። ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል ነው። እነዚህን 16 ቀናት ከህዳር 16 ጀምሮ እስከ 30 የምናደርገው የንቅናቄው አላማ ጾታን መሰረት ያደረጉ ጥቃቶችን ለመከላከል፣ ተገላጭነትን ለመቀነስ፣ ለተጎጂዎች ጥራት ያለው አገልግሎት እንዲሰጥ ለማድረግ የሚያስችል መሆኑንም ሚኒስትሯ አክለው ገልጸዋል። እንግዲህ ዋነኛው የንቅናቄው አላማ ጾታን መሰረት ያደረጉ ጥቃቶችን ለመከላከል፣ ተጋላጭነትን ለመቀነስ፣ ለተጎጂዎች ደግሞ ጥራት ያለው አገልግሎት እንዲሰጥ ለማድረግ ብሎም ደግሞ ጾታዊ ጥቃትን ለማስወገድ በመንግስት የተያዙ እቅዶችን ተግባራዊ በማድረግ መላው ህብረተሰብ እንዲያውቅ እንዲሁም ደግሞ የበኩሉን አስተዋጽኦ ድርሻ እንዲያበረክት ማድረግ ነው። በሀገራዊ ንቅናቄ ለአምሳ አምስት ሚሊዮን የማህበረሰብ ክፍሎች በተለያዩ ዘዴዎች ግንዛቤዎችን ለመፍጠር የሚያስችል መመሪያ መዘጋጀቱንም በመግለጫው ተጠቅሷል።